ሰላም ጤና ይስጥልኝ፣ ክቡራት እና ክቡራን። ከቴክታ መካከለኛ ክሊኒክ ስለ ስኳር በሽታ አንዳንድ የተወሰኑ መረጃዎችን ይዘንላችሁ ቀርበናል። አብራችሁ ቆዩ። ስለ ጤናው መረጃ ለማግኘት እንግዲህ ይህንን አካውንት ሰብስክራይ፣ ፎሎ፣ ሼር ማድረጎትን አይርሱም። የስኳር በሽታ ምንድን ነው? እንዴት የኩላሊት ህመም ያስከትላል? የሚለውን ተጓዳኝ የሆነውን አጭር መረጃ ይዤላችሁ ቀርብ ያለውኝ። የስኳር በሽታ ሰውነታችን በቂ የእንስሉን ንጥረ ነገር ማመንጨት ሳይችል ሲቀር አሊያም የተመረተውን ኢንሱሊን በአግባቡ መጠቀም ሳይችል ሲቀር የሚከሰት በሽታ ነው። ስንት አይነት የስኳር ህመም አለ? በአብዛኛው የህብረተሰብ ክፍል ውስጥ የሚገኙት የስኳር በሽታ አይነቶች ሁለት ሲሆኑ አይነት አንድ እና አይነት ሁለት ይባላሉ። አይነት አንድ የተባለው የስኳር በሽታ አብዛኛውን ጊዜ የሚከሰተው ልጆች ላይ ሲሆን በሌላ ስሙ በልጅነት የሚከሰት የስኳር በሽታ ወይም የኢንሱሊን ጥገኛ የስኳር በሽታ ይባላል። ይህ የስኳር ህመም የሚከሰተው ጣፊያ በቂ ያልሆነ የኢንሱሊን ንጥረ ነገር ማምረት በማይችልበት ጊዜ ነው። ይህ ማለት ህመምተኛው በህይወት ዘመኑ ሙሉ የኢንሱሊን ንጥረ ነገርን በመርፌ መልክ እየወሰደ ይኖራል ማለት ነው። አይነት ሁለት የስኳር በሽታ የሚባለው ደግሞ በአብዛኛው የህብረተሰብ ክፍል በስፋት የሚገኝ የስኳር አይነት ወይም የስኳር በሽታ አይነት ነው። ይህ በሽታ አብዛኛውን ጊዜ የሚታየው ዕድሜያቸው ከአርባ በላይ የሆኑ ሰዎች ላይ ሲሆን በሌላ ስሙ በአዋቂነት እድሜ የሚከሰት የስኳር በሽታ ወይም የኢንሱሊን ጥገኛ ያልሆነ የስኳር በሽታ ይባላል። ይህ ይህኛው አይነት የስኳር ህመም ህመም ላይ ጣፊያ በቂ የሆነ የኢንሱሊን ንጥረ ነገር ማምረት ቢችልም ሰውነታችን ግን የተመረተውን ኢንሱሊን በአግባቡ መጠቀም አይችልም። በደም ውስጥ የሚጠራቀመው ከፍተኛ የሆነ የስኳር መጠን ሊስተካከል የሚችለው በሚወሰዱ መድኃኒቶች ብሎ የሚያመጋገብ ስርዓትን በማስተካከል ነው። አንዳንድ ህመምተኞች ግን ኢንሱሊን መውሰድ ሊኖርባቸው ይችላሉ። ኩላሊቶች ቢጎዱ ምን ይፈጠራል? የሚለውን ደግሞ እንመለከታለን። በመጀመሪያ የኩላሊቶች ችግር በስኳር ምክንያት የመጣ መሆኑን ሐኪሞች ማረጋገጥ ይኖርባቸዋል። ይህም ምክንያቱ የኩላሊት ችግር በሌሎች በሽታዎች ምክንያት ሊመጣ ስለሚችል ነው። የኩላሊቶቻችን ጤንነት ለመጠበቅ ማድረግ የሚገቡን ነገሮች አንደኛ የደማችንን የስኳር መጠን ማስተካከል፣ ከፍተኛ የደም ግፊትን መቆጣጠር፣ የሽንት ቧንቧ ኢንፌክሽንን በጊዜ መታከም ከሽንት ጋር የተያያዙ ችግሮችን መቅረፍ፣ ኩላሊትን ሊጎዱ የሚችሉ መድኃኒቶችን ወይም በተለይ የህመም ማስታገሻ መድኃኒቶችን በብዛት አለመጠቀም፣ የኩላሊቶችን ጤንነት ለረጅም ጊዜ ጠብቆ ማቆየት። የኩላሊት ህመም ስፔሻሊስት ወይም ኔፍሮሎጂስት የህክምና ዘዴዎችን በግልጽ መልኩ ለህመምተኛው፣ እንዲሁም ለሚሰው ይገልጻል። ለኩላሊት ጤንነት አስተዋጽኦ ከሚያደርጉ ነገሮች ዋነኞቹ ከፍተኛ የደም ግፊት መከላከል ሲሆን ሌላኛው ደግሞ ለኩላሊት ጤንነት የተመረጠ አመጋገብ መከተል ነው። ከዕለት ተዕለት ምግቦችን ውስጥ የፕሮቲን መጠን መቀነስ ይኖርብናል። ከነዚህ በተጨማሪ የኩላሊቶችን ጉዳት ለመቀነስ በሐኪም ኤሲ ኢናብቲ ወይም አርቢ ኤአርቢ የሚባሉ መላይቶችን ሐኪሞ ሊያዝሎት ይችላል። በቅርቡ የወጡ ጥናቶች ደግሞ ኤስጂ2 የሚባሉ መላይቶች የስኳር መድኃኒቶች የኩላሊት ህመም እንዳይባባስ እንደሚረዱ ያሳያል። ለእርስዎ ጠቃሚ እንደሆነ ለማወቅ ሐኪሙን ያማክሩ። በስኳር ህመምተኞች ላይ የሚከሰት የመጨረሻ ደረጃ የኩላሊት መድከም። ይህ የሚከሰተው የኩላሊቶች ጉዳት መመለስ ከማይቻልበት አቅም በላይ ሲሆን ነው። ይህ ማለት የኩላሊቶች የመስራት አቅም ከ10-15% ሲሆን ነው። በዚህም ጊዜ በማሽን ኩላሊት የማጣራት ተግባር ወይም ዳለሲስ አሊያም የኩላሊት ንቅለተከላ ያስፈልጋል። የስኳር ህመምተኛ የኩላሊት ንቅለ ተከላ ማድረግ ይችላል። በሚገባ ከቀዶ ጥገና በኋላ ግለሰቡ የሚጠቀመውን ኢንሱሊን መጨመር ሊያስፈልግ ይችላል። ከንቅለ ተከላ በኋላ የህመምተኛ የምግብ ፍላጎት ይስተካከላል። የግለሰቡ ሰውነት አዲሱን ኩላሊት እንዲቀበለው የሚረዱ ስቴሮይድ የሚባል መድኃኒቶችን መውሰድ ሊያስፈልገው ይችላል። የስኳር ህመምተኛ ህመምተኞች ህይወታቸውን በጤናማ መልክ እንዴት ማስቀጠል ይችላሉ? አንደኛ በቤት ውስጥ የደም የስኳር መጠንን መለካት፣ ስለ ደም ግፊት ትልቅ ግንዛቤ ማዳበር፣ ከተቻለ ቤት ውስጥ የደም ግፊት መለካት፣ የአመጋገብ ስርዓትን ማስተካከል። እንግዲህ ዛሬ በተወሰነ መልኩ ስለ ስኳር ህመም አንዳንድ መረጃዎች ልናካፍላችሁ፣ ላይክ እና ፎሎ ኮሜንት ማድረጎትን አይርሱ። በቀጣይ በተለያዩ መረጃዎች ወደ እናንተ እንደርሳለን። የዛሬው መረጃችን ላይ አስተያየት መስጠቶትን አይዘንጉ። እናመሰግናለን። ቴክታ መካከለኛ ክሊኒክ፣ ቴክታ የጤናው መከታ